ሰላም ለእናንተ ይሁን፣ የእግዚአብሔር ቤተሰቦች እንደምናችሁ። አሁን በፊታችሁ የቀረብኩት ሀገራዊ የንስሐ ጥሪን እግዚአብሔር ለምድራችን ባመጣው መልእክት መሰረት በግንቦት ወር 2016 ዓመተ ምሕረት የንስሐ አስተባባሪ ግብረ ኃይል ውስጥ እኔ የኮሚቴው ጸሐፊ ነኝ። አሁንም በተደረገው ጥሪ መሰረት እንግዲህ በሚያዝያ ላይ ከስድስት እስከ አስራ አንድ ሁላችን በያለንበት ንስሐ እንድንገባ ከዛ በኋላ ባሉትም ጊዜዎች ባሉት ፕሮግራሞች የንስሐ ፍሬ እንድናፈራ እና ግንቦት ላይ ደግሞ አጠቃላይ የንስሐ ጊዜ በሀገር ደረጃ እንድናደርግ ይህንን ጥሪ ለማስተላለፍ ነው። ይሄ ጥሪ በተደጋጋሚ ከረጅም ጊዜ ጀምሮ በምድራችን ላይ እግዚአብሔር ሲልከው የነበረው መልእክት ነው። ባለፉት ጊዜያት፣ ባለፉት ዓመታት ተገቢውን ምላሽ ባለመስጠታችን ለእግዚአብሔር ብዙ ዋጋ በምድራችን ላይ ከፍለናል። አሁንም ብዙ ዋጋ የሚያስከፍሉ ነገሮች በምድራችን ላይ እያየን ነው። ስለዚህ ሁላችሁም በጌታ ፍቅር የምንጠይቃችሁ፣ የምንለምናችሁ በመላው አገሪቱ በውጭም ያላችሁ ወገኖቻችን ስለምድራችን የእግዚአብሔርን ፊት እንድንፈልግ፣ ንስሐ እንድንገባ፣ ምሕረትን እንድንጠይቅና ምድራችን እንድትፈወስ። ምክንያቱም ለምድር ፈውስ በስሙ የተጠራው ሕዝቡ ነው ሰውነቱን አዋርዶ መጸለይ ፊቱን መፈለግ ያለበት የዚያን ጊዜ ከክፉ መንገዳቸውን ቢመለሱ እንዳለው ፕሮግራም ብቻ ሳይሆን ንስሐ መግባት ብቻ ሳይሆን ኑዛዜ ብቻ ሳይሆን በተግባርም የምንወስደውን የማስተካከያ እርምጃ እየወሰንን ወደ እግዚአብሔር ሀሳብ እየተመለስን ከክፉ መንገድም እየተመለስን ለምድሪቱ ፈውስ የሚሆን ነገር እንድናመጣ እግዚአብሔርም በሚጠብቀው ልክ መልስ እንድንሰጥ ይሄንን ጥሪ ለማስተላለፍ ነው። የቤተ ክርስቲያን መሪዎች በተለያየ መንገድ አድርገዋል። በኮሚቴ ውስጥ እንደሚያስተባብሩ እንደ አንዱ ደግሞ እኔም ይህንን ጥሪ ያስተላልፍላችኋለሁ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ሕዝቧን ይባርክ። አደራ የምንላችሁ በቀጣይ ጊዜዎች ሁላችሁም ለዚህ ትኩረት ሰጥታችሁ ንስሐ እንድንገባ የጌታን ፊት እንድንፈልግ በቀጣይም ደግሞ እግዚአብሔር ለምድራችን የተናገረውን በጎ በረከት ሁሉ በዘመናችን እንድንወርስ ጥሪ ለማድረግ ነው። እግዚአብሔር አምላክ ይባርክ።